ዛሰትስይ የበለመሱ ጃግስ የሰራ ቀቁ የነነ ሀብትሽና የመሌ የለቀቁት እና የብሩክና የሃይሚዬ የለቀቁት እግዚአብሔር ነው። ነነ መሌ ስልሳ ምናምን ነው ገብተሽ። ነነ ብሩኬ ሁለት ምናምን ሰው ነው ያየው ሲጀመር እኮ ሚሚ ዳይመንዶቹ በጣም ነው የሚታየው። የእነሱ በሙሉ ነው ነው እይታው ይበዛ፣ እይታው ይበዛ። ሲቀጥል ደግሞ የተቋረጠ እይታ አይደለም እየለቀቁ ያሉት፣ ሳይቋረጥ ነው በተከታታይ ወሩን በሙሉ በተራ ተራ ተራ ትክክል። እነሱ ይሄዳሉ። እሱ ግን እያቋረጠ እንትን እየዘገየ ምናምን ነው እየሰራ ነው። አይ ሰሞኑ አይኑ ማሞት ስለነበረ ነው፣ እየጠፋ ነው የሚመጣው። ለዛም አይ አይኑ ማሞት ነበረ። ሁለተኛ ነገር ደግሞ የጭቅጭቅም ስላለ ወጥቶ ሲሰሩ ይሰድቧቸዋል። ምን ያርጉት ታዲያ፣ አላየሽም እየሰደቡት ካይም እየሰደበ ብሎ ምን ብሎ ነው? ካይም እየሰደበ ሱ ሼር ባረገው ሼር እምነት በስጦታ አይቀየርም ነው ምናምን ነው ላይ እምነት እምነት በስጦት አይቀየርም፣ ነው በጊፍት አይቀየርም ብሎ አልመሰለም። እንደዛ ነው መሰለኝ የለቀቀው እኮ። በዛ ነው የሰደቡት ያለው እሱ። ግን ሚነካ እሷ ሚነካ ነገር ነው የተናገረው

አይልም ሰፕራይዝ ነው የሚያደርገን ሰፕራይዝ ለማንም አይነገርም የእናቱ ጀግና አይነገርም አይናገርም እንደው ምላሴን በልቶኝ ነው እኮ ሰፕራይዙ ልንገርልኝ ዝም ብለሽ እንትን ነው ህልም ላይ ሆነሽ ነው ህልም